ጭረፈመጨዶቦትዘየ ለጤናው ሁነኛ መፍትሄ ማግኘት ይሻሉ? እንግዲያውስ እኛ ዘንድ ጎራ ይበሉ፣ የሚሉት ዶክተር ግርማ መካከለኛ ክሊኒክ ነው። ክሊኒካችን የሚሰጣቸው አገልግሎቶች አጠቃላይ የነርቭ ስፔሻሊቲ ምርመራና ሕክምና፣ የዲስክ መንሸራተት፣ የነርቭ መቆጣት፣ የአዙሪት ሕመም፣ የጀርባና የአንገት ሕመም፣ ከአንገት በላይ ሕክምና፣ የርህና የቁርጥማት፣ የስንፈተ ወሲብና ተያያዥ ችግሮች፣ የመጋኛ፣ የስትሮክ፣ የአንጎል፣ የሰውነት መንቀጥቀጥና መኮማተር የእጢ ህመም፣ የስፓይናል ኮርድ ማጀራት ገትር፣ የጭንቅላት ኢንፌክሽን፣ የህብለ ሰረሰር በሽታ፣ ከጨጓራ ከስኳር፣ ከግፊትና ከሆርሞን መዛባት ጋር ተያይዘው የሚመጡ የነርቭ ስርዓት እክሎችን ከኩላሊት፣ ከቆዳ፣ ከኤች አይ ቪ በሽታ መድኃኒቶች መብዛት ወይም ከቫይታሚን እጥረት ጋር የተያያዘ የነርቭ መታወክ፣ አጠቃላይ የነርቭ ምርመራና ህክምና፣ ልዩ ልዩ የፊዚዮቴራፒ ህክምናና የድንገተኛ ህክምናን ጨምሮ ሌሎችም ተመሳሳይ ወይም ተዛማጅ የጤና ችግሮችን ምርመራና ህክምና እንሰጣለን። ክሊኒካችን የእርሶን ጤና ለመጠበቅ የ24 ሰዓት አገልግሎት እየሰጠ ይገኛል። እርሶም ሳይዘናጉ በፍጥነት ይጎበኙን፣ ጤናውን አግኝተው ይመለሳሉ። ዓላማችን ጤናው የተጠበቀ ብቁ፣ ታታሪ፣ ምርታማና ደስተኛ ማህበረሰብ መፍጠር ነው። ለበለጠ መረጃ በ0911009433 አሊያም በ0913 514100 ይደውሉ። አድራሻም ወራቤ ዱና ከወራቤ ሆስፒታል ፊት ለፊት 100 ሜትር ገባ ብሎ ያገኙናል። በእርሶ ጤና ልዩነት ፈጣሪ ክሊኒክ፣ ዶክተር ግርማ መካከለኛ ክሊኒክ፣ ወራቤ ብጨረፈ መጨም